የአሜሪካ ዜጋ መሆን ያለው በረከት። ሰላም ቤተሰብ እንዴት ናችሁ? ዌልካም ቱ ማይ ዩቲብ ቻናል። አዲስ ስለሆናችሁ ኬቨን እባላለው። በአሜሪካ ኢሚግሬሽን ዙሪያ፣ በአሜሪካ ቪዛ ኢንተርቪው ዙሪያ ነው ቪዲዮ የምሰራው በብዛት። ስለዚህ ወደዚህ ዩቲብ ቻናል እንኳን በሰላም መጣችሁልኝ። ታዲያ ይሄን ቤት ምንም ሳታመነቱ ሳብስክራይብ፣ ሼር፣ ላይክ በማድረግ ብትጀምሩት በጣም ደስ ይለኛል። ቤተሰብ ዌልካም ባክ ቱ ማይ ዩቲዩብ ቻናል ፋሚሊ። ሰው ዛሬ የአሜሪካ ዜጋ ስትሆኑ ያለው በረከት ወይም የአሜሪካ ዜጋ የሆናችሁ ሰዎች ያላችሁ በረከት ምን እንደሆነ በአሜሪካ ኢሚግሬሽን ዙሪያ በቂ የሆነ ኢንፎርሜሽን አጋራችኋለሁ ቤተሰብ። ስለዚህ ምንም ጊዜ ሳንገድል ለትስ ጌት ቱ ዘ ፖይንት። ሀይ ጋይ ሰው፣ በዚህ ቪዲዮ አራት ወሳኝ የሆኑ ነጥቦች አጋራችኋለሁ። እነሱ ምንድናቸው? አንድ የአሜሪካ ዜጋ ስትሆኑ ማንን ስፖንሰር ማድረግ ትችላላችሁ። ሁለተኛ፣ በአሜሪካ ኢሚግሬሽን ህግ መሰረት ከቤተሰቦቻችን መሀል እነማን እንደ ኢሚዲየት ፋሚሊ ወይም በአማርኛ የተረጎምኩት እንደ የቅርብ ፋሚሊ ተብለው ይመደባሉ። ሶስተኛ፣ እንደ የቅርብ ቤተሰብ የማይቆጠሩት እንዴት ይሆናሉ? እነማንስ ናቸው የሚለው እናያለን። አራተኛ ለነኚህ ቤተሰቦቻችን የአሜሪካ ዜጋ ሆነን ስፖንሰር ስንሆናቸው ስንት ጊዜ ይወስዳል ለፕሮሰሱ በሚሉ ነጥቦች ዙሪያ ዛሬ በቂ የሆነ ኢንፎርሜሽን አጋራቸዋለሁ። ቤተሰብ ታዲያ ኮመንት ሴክሽን ላይ ሰላም፣ ፍቅር፣ ይቅርታ እያላችሁ ብጽፍልኝ በጣም ደስ ይለኛል። አብራችሁን ስላላችሁ እጅግ አድርጌ በጣም አመሰግናለሁ። ሰው ወደ የመጀመሪያ ፖይንት ስንገባ የአሜሪካ ዜጋ የሆነ ሰው ማንን ስፖንሰር ማድረግ ይችላል? ለስ ካውንት ዘም እንቆጥራቸዋለን። ኦኬ ሚስት ወይም ባል ስፖንሰር ማድረግ ይችላል። ልጆች፣ አባት ወይም እናት፣ እንጀራ አባት፣ እንጀራ እናት፣ የማደጎ ልጅ፣ እህት፣ ወንድም፣ ልጅን በማደጎ ለማምጣት፣ እነኚህ ሁላ ስፖንሰር ማድረግ ይችላል። ኦኬ ሰው ወደ ሁለተኛ ነጥብ እንሸጋገር። ታዲያ ከነዚህ ቤተሰቦቻችን መሀል እነማን ናቸው እንደ ኢሚዲየት ፋሚሊ ወይም እንደ የቅርብ ቤተሰብ በአሜሪካ ኢሚግሬሽን ሕግ መሰረት ወይም ፖሊሲ መሰረት የሚቆጠሩት የሚታሰቡት እነማንስ ናቸው? እንደ የቅርብ ቤተሰብ ወይ ደግሞ እንደ ኢሚዲየት ፋሚሊ የማይቆጠሩት የሚለው በሁለተኛ እና በሶስተኛ ነጥብ እናያለን። ኦኬ ሰው፣ ሁለተኛው ላይ መጀመሪያ እነማን ናቸው እንደ የቅርብ ቤተሰብ የሚቆጠሩት? ኦኬ እንደ የቅርብ ቤተሰብ የሚቆጠሩት ባል፣ ሚስት፣ ኦኬ ያላገባ ወይም ያላገቡ ከአንድ ዓመት በታች የሆነ ልጅ ወይም ልጆች። ኦኬ ሶስተኛ፣ ወላጅ አባት፣ እናት ወይም ወላጆች። አራተኛ፣ እንጀራ አባት ወይም እንጀራ እናት። አምስተኛ፣ የማደጎ ልጆች ወይ የማደጎ ልጅ ማለት ነው። እነኚህ እንግዲህ ይሄ የማደጎ ልጅ ከአንድ ዓመት በታች የሆነ የማደጎ ልጅ ማለት ነው። ኦኬ ወይ የሆኑ ኦል ራይት፣ እነኚህ እንደ ኢሚዲየት ፋሚሊ ወይ ደግሞ እንደ የቅርብ ቤተሰብ ይቆጠራሉ። ኦፍኮርስ እንጀራ አባት፣ እንጀራ እናት እና የማደጎ ልጅ ሲሆን የራሱ የሆነ መስፈርቶች አሉት። እሱም በሌላ ቪዲዮ ሰራላችኋለሁ፣ ግን ስቲል እንደ ኢሚዲት ፋሚሊ ሊቆጠሩ የሚችሉበት መንገድ አለ ማለት ነው። ሰው ሲጀመሪ ኢሚዲት ፋሚሊ ወይደሞ የቅርብ ቤተሰብ ምን ማለት ነው? ምንድነው? እነኚህ ኢሚዲት ወይም የቅርብ ቤተሰብ የሚባሉ ቤተሰቦቻችን ፕሮሰስ ሲደረግላቸው የቪዛ ኮታ ኮታ ታውቃላችሁ፣ በአመት ይህን ያህል ነው ግሪን ካርድ የምንሰጠው ብለው የአሜሪካ ኢሚግሬሽን ቁጥር ያወጣሉ። እዛ ውስጥ እዛ ሊሚቴሽን ውስጥ አይገቡም። ኦኬ፣ ከዛ በላይ ናቸው ሊሚቴሽን የሚባል የላቸውም። ኦኬ። የአሜሪካ ዜጋ ስትሆኑ ለኢሚዲየት የሆኑ ቤተሰቦቻችሁ ስፖንሰር ስታደርጉ፣ አይ ዘንድሮ ቪዛ አይደርሳቸው ይሆን አይደርሳቸው ይሆን ምናምን እያላቸው አጠብቁም። ኦኬ፣ ያ ነው። ስለዚህ በአጭር ጊዜ ፕሮሰሱ ያልቃል፣ ፈጣንም ነው የሚሆንላቸው ማለት ነው ቤተሰብ ውስጥ ለሚመደቡ የቤተሰብ አባላች ማለት ነው። ኦኬ ሰው ወደ ሶስተኛው ስንገባ ታዲያ እነማን ናቸው እንደ ኢሚዲየት ፋሚሊ የማይቆጠሩት? ኦኬ እንደ ኢሚዲየት ፋሚሊ የማይቆጠሩት እነማን ናቸው? አንድ ከ21 ዓመት በላይ የሆኑ ወይም የሆኑ ልጆቻችሁን፣ ሁለት ከ21 ዓመት በላይ የሆኑና ያገቡ ልጆቻችሁን፣ ሶስት ከ21 ዓመት በታችሁ ነው ያገቡ ልጆቻችሁን፣ አራት ወንድም ወይም እህት እነህ በአጠቃላይ እንደ የቅርብ ቤተሰብ አይቆጠርም በአሜሪካ ኢሚግሬሽን። ስለዚህ እንደ የቅርብ ቤተሰብ ካልተቆጠሩ ካልታሰቡ፣ ምንድን ነው ያለው ጫና? ምንድን ነው ልዩነቱ? ካላችሁ እነኝህ የሚሰጣቸው የቪዛ ቁጥር ሊሚቴሽን አለው በአመት ይሄን ያክል ነው። ከአንድ ዓመት በላይ ለሆኑ ልጆች ወይም ደግሞ ያገቡ ልጆች ወይም ደግሞ ለወንድም እህት ቪዛ በአመት ይሄን ያክል ነው ዘንድሮ የምንሰጠው ተብሎ ሊሚት ይደረጋል። ስለዚህ ኦኬ ልጆቼ ወይም ቤተሰቦቼ እንግዲህ ቪዛቸው ዘንድሮ ይጠራ የሆነ ካትት የሆነ እያላቸው መጠበቅ አለባቸው። ያ ነው ልዩነቱ። ኦኬ ያኛው እንዴት ነው ምን ኮታ የሚባል መጠበቅ አይጠበቅባቸውም። ስለዚህ በአጭር ጊዜ ማለት በሁለት ሶስት ዓመት አራት ዓመት ውስጥ ያልቃል ፕሮሰሳቸው ማለት ነው። ኦኬ ከዛም በታች ይሄ ሲሆን ግን እንግዲህ ቪዛቸው እስኪደርስ መጠበቅ አለባቸው ማለት ነው። ስለዚህ ትንሽ ምን ያህል ጊዜ ይወስዳል የሚለው ወደ አራተኛ ሲገባ እንግዲህ በተለይ በተለይ እነኚህ በሶስተኛ የመደብቋቸው እንደ ቅርብ ቤተሰብ የማይቆጠሩ የቤተሰብ አባላቶች ስንት ጊዜ ይፈጃል የሚለው ነው ትልቅ ሹል የሚነሳው እንጂ እንደ የቅርብ ቤተሰብ የሚቆጠሩ ሰዎች እንግዲህ ከሶስት አራት ዓመት ስለማይበልጥ እንግዲህ ጨርሰናል። በዛ ዙሪያ ምንም ጥያቄ አይኖራችሁም ብዬ አስባለሁ። በዚህኛው ግን እንግዲህ እንደ የቅርብ ቤተሰብ ማትቆጠሩ ከሆነ ለምሳሌ ከ21 ዓመት በላይ የሆኑ ልጆች ፕሮባብሊ ከ5 እስከ 10 ዓመት ሊፈጅባቸው ይችላል። ትዳር ያደረጉ ልጆች ያላቸው ደግሞ እንግዲህ ከነ ልጆቻቸው ከነ ባለ ትዳራቸው ወይም አብሮ ፕሮሰስ ለሚደረግላቸው ፕሮባብሊ እስከ 10 ዓመት፣ ከ10 ዓመት በላይም ሊፈጅ ይችላል። ነበር ነው፣ እርግጠኛ ሆኖ መናገር አይቻልም። ለወንድም እህት ፕሮሰስ ስታደረጉ ደግሞ ከነጭራሽ ከ10 ዓመት ከ15 ዓመት በላይ ሊፈጅ ይችላል። ኦኬ። ስለዚህ ረጅም ጊዜ ረጅም ፕሮሰስ ለሚፈጅባቸው ቤተሰቦቻችን ምን ብናደርግ ይሻላል? በተለይ በተለይ ደግሞ ለወንድም እህት ምን ብናደርግ ይሻላል? እያላችሁ ለሚጠይቁ ሰዎች ከዚህ በፊት ለሰራሁት ቪዲዮ፣ በዚህ ዙሪያ በወንድም እህት ዙሪያ የሰራሁት ቪዲዮ ያለው እሱን ገብታችሁ እዛ ጋር አማራጭ ኢንፎርሜሽን ታገኛላችሁ። እዚህ ላይ ባስገባው ይረዝማል። ሰው ቤተሰብ አብራችሁ ናችሁ። አብራችሁ ከሆናችሁ እስከዚህ ሰዓት አብራችሁ ከተከታተላችሁ እንግዲህ ምን ጊዜ አይፈጅባችሁም፣ ኮመንት ሴክሽን ላይ ሰላም፣ ፍቅር፣ ይቅርታ እያላችሁ ኮመንት ሴክሽን ላይ ጻፉልኝ። እኔም እነዚህ ኮመንቶች ሳነባቸው በጣም ሰላም ይሰማኛል። እና ቴንክ ዩ ሶማች አብራችሁ ስለቆያችሁ። ይህም ቤት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳይረሳ ለዘመድ ጓደኛ፣ ወንድሞቻችሁ፣ እህቶቻችሁ ወሬቨር የትም ያሉ ይህን ቪዲዮ ሸር አድርጉላቸው። ኢንፎርሜሽን እንዲያገኙና መንገድም እንዲያገኙ ማለት ነው። ኦኬ ቤተሰብ በጣም አመሰግናለሁ። ጅጋር ወዳችኋለሁ፣ አከብራችኋለሁ። አዜል ወይስ ማች ላቨን ሬስፔክት